የአርሲ ጥቃት ሰለባ የነበረው ህጻን ታምራት አውግቸው ቀኝ እግሩ ተቆረጠ። ወላይ ታስወዶ በቅርቡ በአርሲ አካባቢ በደረሰበት ጥቃት ከባድ ጉዳት የደረሰበት የአራት ዓመቱ ህጻን ታምራት አውግቸው በጥይት የተመታና የተመረዘው ቀኝ እግሩ ተቆርጦ መውጣቱ ተዘገበ። ህፃኑ ታምራት አውግቸው በላይ ታስወዶ ከተማ በሚገኘው ክርስቲያን ሆስፒታል ውስጥ ስታከም ቆይተዋል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ ለማዳን የሚያስፈልጉትን ሕክምናዎች ሁሉ ለማድረግ ከፍተኛ ጥረት ቢያደርጉም ሙከራው አልተሳካም። ህፃኑ የደረሰበት ጉዳት ከባድ ከመሆኑም በላይ ህመሙ ለህይወቱ አስጊ የሆነ በመምጣቱ ምክንያት እግሩን ለመቁረጥ መወሰኑን ምንጮች አስታውቀዋል። ህጻኑ ታምራት አውግቸው ቀኝ እግሩ የተቆረጠው ዛሬ ጥቅምት 26 ቀን 2018 ዓመተ ምህረት እንደሆነ ለማወቅ ተችሏል። እጅግ አሳዛኝና ልብ ሰባሪ መረጃ ነው። ይህ ልጅ እንግዲህ ቤተሰቦቹን ፊት ለፊት ሰብስበው ከገደሉ በኋላ ነው የተረፈው። በጣም አስቸጋሪና ከባድ ጊዜያትን እያሳለፈ ያለው ምን አይነት መከራ መጣበት፣ ምን አይነት ማጥ። ለማመን እጅግ አሳዛኝና የሚከብድ ልብ ሰባሪ ልጁ አንጀት ይበላል። ምስሉ ላይ እንደምትመለከቱት እጅግ እጅግ አሳዛኝ የደረሰበት በደል በጣም በጣም በጣም ከባድ ጊዜያትን እያሳለፈ ነው። ብቻ እግዚአብሔር እርዳው። በሰውኛ በጣም ለማመን ይከብዳል። ለማለፍም አይደለም ለማሰብ ራሱ ይከብዳል። በጣም አሳዛኝና ልብ ሰባሪ ክስተት ነው። ይህ ልጅ ላይ የደረሰው በደል በዓለምም እንደዚህ አይነት በደል ይደረስም አይመስልም። እግዚአብሔር እንግዲህ በዚህ ሁኔታ ህዝቡ ጋር ይታረቃል ማለት በጣም ከባድ ነው። እንደዚህ አይነት ነፍሰ ገዳዮች አሁን ነገ ማህበረሰብ ውስጥ መልሰው ነው የሚቀላቀሉት እንደዚህ በጣም በሚያሳዝን ሁኔታ ዘግናኝ ጭፍጨፋ ፈጽመው በዚህ ደረጃ እንዴት በጣም በሚያሳዝን ሁኔታ ልብ ሰባሪና እጅግ አሳዛኝ፣ ፈጣሪ ምሕረቱን ያውርድ። በጣም ከባድና ልብ ሰባሪ ነው። ይህ ልጅ እንግዲህ ቤተሰቦቹ ከተገደሉ በኋላ ድንገት የተረፈ ህጻን ነው። እጅግ አሳዛኝ ነው። ብቻ ለማመን የሚከብድ ዘግናኝ ነው። በጣም አስቸጋሪ ጊዜያትን ኢትዮጵያ እያሳለፈች እንደሆነ ጀምረም ነው። ፈጣሪ ይታረቃት። ከዚህ ውጭ የምንለው ነገር የለም ለቤተሰቦቹ። በጣም በጣም ከባድ እንግዲህ ህልፈታቸው፣ እጅግ ልብ ይሰብራል። እስካሁን ድረስ አብሬያቸው ቆየሁት። ሜኪኒ ኬሚኪኒውስ ሰላም ቆዩልኝ።